የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች ሰዎች እንደምናላችሁ፣ ሰላምታችን በያላችሁበት ይድረስ። እናው አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒስ የዜና ውጃ ጋር አብራችሁን ትቆዩ ግብዣችን ነው። በቅድሚያ አርእስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖዎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በጎጃም ቀጠና በተረገ ውጊያ የፋኖ ኃይሎች ድል አድርገናል ያሉ ሲሆን አገዛዙ በፈጸመው የድሮን ጥቃት ደግሞ አርሶ አደሮች ተገድለዋል ተብሏል። በወሎ ቀጠና ወልዲያ ከተማ ቅርብ ርቀት ጨምሮ በተለያዩ አካባቢዎች ውጊያ መቀጠሉም ተሰምቷል። አብራችሁ ስትቆዩ በዝርዝር ትሰሙታላችሁ። በመተከል ዞን የአንድ ቤተሰብ አባላትን ጨምሮ በርካታ ንጹሐን መገደላቸው ተሰማም። ግድያውን የፈጸሙት በአገዛዙ ብልጽግና ድጋፍ ይደረግላቸዋል የተባሉ የኦነግ ሸኔ ታጣቂዎች ናቸው ሲሉ የመረጃ ምንጮች ነገረውናል። በዝርዝር እናየዋለን። በትግራይ ጦርነት ሊከሰት ጫፍ ላይ ነው አለ ዓለም አቀፉ የሰብአዊነት ተቆርቋሪ ድርጅት ሂውማን ራይትስ ዎች። በትግራይ ዳግም ጦርነት እንዳይቀሳቀስ ለመከላከል ተጽዕኖ ፈጣሪ አገራት ጥረት እንዲያደርጉ በወጣው ማሳሰቢያ ጥሪ አቅርቧል። በዝርዝር እናየዋለን። ኤርትራ የብልጽግና መንግስት አሁንም ግጭትና ጦርነት ለመፍጠር እየሰራ ነው ስትል ከሰሰችም። ብልጽግና በኤርትራ ላይ ላለፉት ሁለት ዓመታት ጦርነት አጉጇን ያለችው ኤርትራም ሀገራዊ የባህር በርን ብቻ ሳይሆን ሀገራዊ ነፃነት የንም መንጠቅ ይፈልጋል ብላለች። በዝርዝር እናየዋለን። የዩክሬን አጋሮች አሜሪካ ከሩሲያ ጋር እየተደረገ ያለውን ጦርነት ለማስቆም ያቀረበችውን እቅድ በደቡብ አፍሪካ የቡድን 20 ስብሰባ ላይ ሲገናኙ ለማጠናከር እንደሚፈልጉም የዩኬ ጠቅላይ ሚኒስትር ሰር ኪር ስታርመር ተናገሩም የቡድን ሀያ መሪዎች ጉባኤ የሚጀምረው ፕሬዝዳንት ቮሎድሚር ዘለንስኪን ዩክሬን እቅዱን እንድትቀበል ግፊት በመደረጉ በታሪካቸው ውስጥ ካሉት በጣም አስቸጋሪ ጊዜያት አንዱ ላይ ይገኛሉ በማለት ካስጠነቀቁ ከአንድ ቀን በኋላ ነው ሾልከ የወጡ የእቅዱ ዝርዝር ነጥቦችም አለምን እያነጋገሩ ይገኛሉ አብራችሁ ውስጥ ቆዩ በዝርዝር ነዋለን መልካም ቆይታ ያላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በጎጃም ቀጠና በተደረገ ውጊያ የፋኖ ኃይሎች ድል አድርገናል ያሉ ሲሆን አገዛዙ በፈጸመው የድሮን ጥቃት ደግሞ አርሶ አደሮች ተገድለዋል ተብሏል። በወሎ ቀጠና ወልዲያ ከተማ ቅርብ ርቀት ጨምሮ በተለያዩ አካባቢዎች ውጊያ መቀጠሉም ተሰምቷል። በክልሉ ምስራቅ ጎጃም ዞን ሞጣ ቀጠና ህዳር 12 2018 ዓ ም በተደረገው ውጊያ ሰባዊና ቁሳዊ ጉዳት መረሱን የፋኖ ኃይሎች ናቸው ያስታወቁትም። በሞጣ ቀጠና ኮሊሳ የተባለ አካባቢ የፋኖ ኃይሎች ባድረጉት ውጊያ በርካታ የአገዛዙ ጦር አባላት ተገድለዋል ሲል የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዞን ነው ያስታወቀው። የፋኖ ኃይሎችን ከበባ ውስጥ ለማስገባት ወደ ኮሊሳ የተንቀሳቀሰ የአገዛዙ ጦር በፋኖ ኃይሎች ከበባ ውስጥ ገብቶ ነው ከፍተኛ ጉዳት የደረሰበት ያለው አፋባ ቴዎድሮስ ዞን፣ የአገዛዙ ጦር ከፋኖ ከበባ ለመውጣት ከሞጣ ከተማ ዙ 23 ና ሌሎች መሳሪያዎችን ይዞ የተከበበ ሰራዊቱን ለማስወጣት ሞክረዋል ሲል አስታውቋል። በተመሳሳይ በምዕራብ ጎጃም ዞን ደንበጫ ወረዳ ከባድ ውጊያ መደረጉም ተሰምቷል። የአገዛዙ ጦር በመኖሪያ ቤት ላይ በፈጸመው የድሮን ጥቃት ንጽዋን ቸ የታወቀው አገዛዙ ህዳር 12 2018 ዓ ም ደንበጫ ከተማን ጨምሮ ከተለያዩ አካባቢዎች ኃይሉን በማሰባሰብ ወደ ወረዳው ዋድ ኢየሱስ ጦሩ ማስገባት ተከትሎም ከፋኖ ኃይሎች ጋር ከባድ ውጊያ ሲደረግ መዋሉን የፋኖ ኃይሎች አረጋግጠዋል። ውጊያው በዋድ ኢየሱስ ቀጠና ደገራ፣ ሚካኤል ጅጅራብና ጎመዲ እንዲሁም ሰንሰል አካባቢ በተደረገው ውጊያ በርካታ ያገዛዝ ወታደሮች መገደላቸው የታወቀ ሲሆን በፋኖ አባላት ላይም ጉዳትን መስገቡን የኢትዮኒስ የመረጃ ምንጮች ተናግረዋል። በአካባቢው ከተደረገው ውጊያ ጋር ምንም አይነት ተሳትፎ ያልነበራቸው ሁለት ቄሶች ቄስ በለጠ ካሳውና ቄስ ገቱ ምስክር በአገዛዝ ጦር በግፍ ተገድለዋል ሲሉ ነው ነዋሪዎች ለኢትዮኒስ የተናገሩት። በአካባቢው ውጊያ ከመቀስቀሱ በፊትም ሆነ በውጊያ ወቅት ተከታታይ የድሮን ቅኝት እየተደረገ እንደነበረ የተናገሩት የዋድ ኢየሱስ አካባቢ መረጃ ምንጮች ጅጅራብ የተባለ የገጠር ቀበሌ በአርሶ አደሮች መኖሪያ ቤት ላይ በተፈጸመ የድሮን ጥቃት ንጹሐን ሲገደሉ መኖሪያ ቤቱም ወድሟል ብለዋል። በተጨማሪም በዋዲ ኢየሱስ አዲስ ዓለም ከተማ ነዋሪዎች በአገዛዝ ጦር ዘረፋ እንደተፈጸመባቸው ተናግረዋል። ህዳር 12 2018 ዓ.ም በደንበጫ ወረዳ ዋድ ቀጠና ሙሉ ቀን ከዘለቀ ውጊያ በኋላ የፋኑ ኃይሎች የተጠናከረ መልሶ ማጥቃት ማድረጋቸውን ተከትሎ የአገዛዙ ጦር ወደ ደንበጫ ከተማ ሸሽቷል ተብሏል። የአማራ ፋኑ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ህዝብ በአካባቢው በተደረገ ውጊያ ጋ ድል መቀናጀቱን ማስታውቋል። በተመሳሳይ በዛሬ ሁለት ከጧት ጀምሮ በምዕራብ ጎጃም ዞን ቋሪት ወረዳ ገበዘ ማርያም ቅርብ ርቀት ከባድ ውጊያ መቀስቀሱን የፋኑ የመረጃ መረጃ ምንጮች ተናግረዋል። ውጊያ የተቀሰቀሰው ጋ የዘገባ እስከተጠናከረበት ጊዜ ድረስ የተቀጠለ በመሆኑም በውጊያ የደረሰውን ጉዳት በተመለከተ በዝርዝር ለማወቅ አለመቻሉን የመረጃ ምንጮቻችን አክለው የነገሩን። በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ በወሎ ቀጠናም የቀጠለ ሲሆን በትላንትናው ዕለት ከወልዲያ ከተማ ቅርብ ርቀት ጃርሳ የተባለ አካባቢ የፋኖ ኃይሎች በከፈቱት የደፈጣ ውጊያ አካያ በላይ የአገዛዝ ወታደሮች ሲገደሉ፣ ሌሎች ደግሞ ቆስለዋል ሲሉም የፋኑ የመረጃ ምንጮች ነግረውናል። የፋኖ ኃይሎች የከፈቱት የደፈጣ ተኩስ ተከትሎ ለአጭር ጊዜ የቆየው ውጊያ መደረጉን የመረጃ ምንጮች ጨምረው የተናገሩትም በተመሳሳይ በሰሜን ወሎ ዞን ሀብሮ ወረዳ ጊራና ከተማ ጎርጋባ አካባቢ የፋኖ ኃይሎች የማጥቃት ውጊያ ከፍተው ድል ማድረጋቸውን የአማራ ፋኖ ብሔራዊ ኃይል መኒልክ ዝና ያስታወቀው በወረዳው ጊራና ከተማ ጎርጋባ ቀጠና የተቀሰቀሰው ውጊያ ለበርካታ ሰዓታት የዘለቀ እንደነበር ያስታወሰው አፋባ ፋኖ በከበባ ውጊያ ድል ተቀናጅቷል ብሏል። በተያያዘም በዞኑ ላስታ ቀጠና ካይና ከተማ ወደ ቋሮ ሲንቀሳቀስ የነበረ የአገዛዝ ጦር በፋኖ ኃይሎች የደፈጣ ውጊያ ተከፍቶበታል ሲል የፋኖ የመረጃ ምንጮች ሌት ዮኒስ አረጋግጠዋል። መስቀለ ክርስቶስ በተባለ አካባቢ ላይ በተፈጸሙ በዚህ የድፍጠጣ ጥቃት ከ25 በላይ የአገዛዝ ጦር አባላት የሞትና የአካል ጉዳት እንደደረሰባቸው የመረጃ ምንጮቻችን ጨምረው ነግረውናል። በመተከል ዞን የአንድ ቤተሰብ አባላት ጨምሮ በርካታ ንጹሐን መገደላቸው ተሰማ። ግድያውን የፈጸሙት በአገዛዙ ብልጽግና ድጋፍ ይደረግላቸዋል የተባሉ የኦነግ ሸኔታ አጣቂዎች ናቸው ሲሉ የመረጃ ምንጮች ተናግረዋል። በዛሬው ዕለት ኅዳር 13 2018 ዓ ም ከሌቱ 10 ሰዓት ጀምሮ በመተከል ዞን ቦሎን ወረዳ በኩጅ ቀበሌ በታጣቂዎች ታቂዎች ተኩስ ተከፍተው ንጹሐን በግፍ ተገድለዋል ሲሉ የመረጃ ምንጮች አረጋግጠዋል። በአካባቢው የሚንቀሳቀሱና በብልጽግና አገዛዝ ድጋፍ ይደረግላቸዋል የተባሉ የኦነግ ሸኔታ አጣቂዎች ወደ በኩጅ ቀበሌ በመግባት ጥቃት ማድረሳቸውን የሚናገሩ አንድ የኢትዮ ኒውስ የመረጃ ምንጭ በጥቃቱ የአንድ ቤተሰብ አባላት ጨምሮ ከአስር በላይ ንጹሐን ሲገደሉ የቆሰሉን በርካቶች ናቸው ብለዋል። ከዚህ ቀደምን ያለውበት ቡለን ከተማ ታጣቂዎች ገብተው ጥቃት አድርሰው ስለነበር ዛሬም ወደ ከተማዋ ይመጣሉ በሚል ስጋት ላይ ነን። በኩጂ የተፈጸመውን ሰምቻለሁ። የአንድ ቤተሰብ አባላት ስድስት ሰዎች ተገድለዋል። ሌሎች ብዙ ሰው ነው እየሞተው የቆሰለውና ከቤቱ ወጡ የጠፋውን ብዙ ነው እኔ እስካሁን ከአስር በላይ ንጹሐን መገደላቸውን ሰምቻለሁ ሲሉ አንድ የመንግስት ሰራተኛ የቡልን ነዋሪ ለኢትዮኒስ ተናግረዋል። ታጣቂዎቹ ከሌሊቱ አስር ሰዓት ጀምሮ በኩጂ ቀበሌ ተኩስ መክፈታቸውን የሚናገሩት የመረጃ ምንጮች ህዝቡ ያለውን ይዞ ራሱን ለመከላከል ቢሞክርም ታጣቂዎቹ የተራጁና ቁጥራቸው ከፍተኛ በመሆኑም ግድያውን ማስቆምም ሆነ የንብረት ቃጠሎ ማስቀረት አልቻለም ብለዋል። በአካባቢው የታጣቂዎቹ እንቅስቃሴ መኖሩን ቀድሞ ለአካባቢው የብልጽግና አስተዳደር ቢያሳውቁም የጸጥታ አካላት በበቂ ሁኔታ ወደ አካባቢ ባለመሰማራታቸው የታጣቂዎቹ ግድያና ንብረት ውድመት አልተከላከሉም ሲል ወቅሰዋል። በዛሬው ዕለት ነዋሪዎች ኦነግ ሸኔ ሲሉ የበጠሯቸው ታጣቂዎች የተገደሉ የመተከል ብሎን ወረዳ በኩጅ ቀበሌ ንጹሐን ቁጥር ከተጠቀሰውም ሊበልጥ እንደሚችል ነው የመረጃ ምንጮቻችን ጨምሮ የነገሩን በታጣቂዎች ላይ እርምጃ ባለመወሰዱ ከበጉጂ ቀበሌ በተጨማሪ ጭላንቆም፣ አዲስ ዓለም፣ ማጣም፣ ባሩዳ፣ ሞራም፣ ግሽ ባጎና ዶቢ የተባሉ አጎራባች አካባቢ ኗሪዎች ስጋት ላይ ናቸው ተብሏል። በዞን ቡለን ወረዳ በኩጂ ቀበሌ የዛሬ አምስት ዓመት ልክ በዛሬው ቀን ህዳር 13 2013 ዓ ምት በተመሳይ በርካታ የአማራና ችናሻ ተወላጅ ንጹዋን ጭፍጭፋ እንደተፈጸመባቸው የሚታወስ ሲሆን ግንቦት 19 2017 ደግሞ ከ10 በላይ ንጹሃን ቡለን ከተማ ውስጥ በታጣቂዎች መገረላችን ኢትዮ ኒውስ መዘገቡ ይታወሳል። በዛሬው ዕለት በኩጅ ላይ በታጣቂዎች የተገደሉ ንጹሃን በተመለከተ የዘገባ እስከተጠናከረበት ጊዜ ድረስ በአገዛዙም ሆነ በገለልተኛ ሪዎች እኩል የተባለ ነገር የለም። ነዋሪዎች በብልጽግና መዋቅርና በመተከል ኮማንድ ፖስት ድጋፍ ይደረግላቸዋል ያሏቸው ኦነግ ሸኔ ሲሉ የሚጠሯቸው ታጣቂዎች በመተከል ዞን ቡለን፣ ድባጤና ወንበራ ወረዳ በሚገኙ ቀበሌዎች እየተንቀሳቀሱም ተደጋጋሚ ጥቃቶች እንደሚፈጽሙ የመረጃ ምንጮች ችን ይናገራሉ። በትግራይ ጦርነት ሊከሰት ጫፍ ላይ ነው አለ ዓለም አቀፉ የሰብአዊ መብት ተቆርቋሪ ድርጅት ሂውማን ራይትስ ዎች። በትግራይ ዳግም ጦርነት እንዳይቀሰቀስ ለመከላከል ተጽዕኖ ፈጣሪ ሀገራት ጥረት እንዲያደርጉ በወጣ ማሳሰቢያ ጥሪ አድርጓል። በትግራይ ዳግም ጦርነት የማገርሸቱ ነገር ከምንጊዜውም በላይ ከፍተኛ መሆኑን የገለጠው ድርጅቱ የዲፕሎማሲና ውጥረት ማብረጃው ትክክለኛው ጊዜ አሁን ነው ብሏል። ድርጅቱ የፕሪቶሪያውን የግጭት ማቆም ስምምነት አስማሚ የሆኑት አፍሪካ ህብረት፣ ኬንያ፣ ደቡብ አፍሪካና አሜሪካ በሲቪሎች ላይ የሚፈጸሙ የመብት ጥሰቶችን ጨምሮ በትግራይ ተጨማሪ የሰብአዊ መብት ጥሰቶች እንዳይደርሱ በአፋጣኝ መንቀሳቀስ እንዳለባቸው አሳስቧል። ሁማን ራይትስ ዎች አፍሪካ ህብረት የፕሪቶሪያውን የግጭት ማቆም ስምምነት እየተጣሰ መሆኑን በይፋ መግለጫ መስጠት አለበት ብሏል። የተባበሩት መንግስታት ድርጅት በኢትዮጵያ መንግስት ተጽዕኖ ዓለም አቀፉ የሰብአዊ ጥሰት መርማሪ ኮሚሽን የጊዜ ቆይታ እንዲያበቃ በማድረግ መንግስት ጥሰቶቹን በራሱ የፍትህ ስርዓት እንዲያይ ከሁለት ዓመት በፊት ወስኖ ነበር ያለው ድርጅቱም የኢትዮጵያ መንግስት በጦርነቱ በረሱት ጥሰቶች ላይ የጀመረውን የፍትህ ሂደት ግን ወደፊት ሊያራምድ አልቻለም ሲል ወንጅሏል። የማንቂያ ደውሎች በኢትዮጵያ ያቃጭላሉ በሚል ድርጅቱ ትላንት ህዳር 12 ቀን 2018 በወጣው መግለጫ በሰሜን ኢትዮጵያ የሚኖሩ ሰላማዊ ዜጎች ከጦር ወንጀሎችና ሌሎች በደሎች የሚከላከል እርቅ አፈጻጸም ደካማ መሆኑ እንዲሁም ብዙ ሀገራት ትኩረታቸው ሌላ ቦታ በመሆኑም በትግራይ ክልል እንደገና ሊስፋፋ የሚችለው ጥቃት ለመከላከል ተጽዕኖ ፈጣሪ መንግስታት በፍጥነት መንቀሳቀስ አለባቸው ይላል ድርጅቱ። ለዚህ ስጋቱ መነሻ ያለው ባለፉት ሳምንታት በኢትዮጵያ መንግስትና በህዝባዊ ወያኔ ሐርነት ህወሓት መካከል ውጥረት እየጨመረ መምጣቱን በመጥቀስ ነው። በተጨማሪም በኢትዮጵያና በጎረቤት ኤርትራ መካከል ከፍተኛ ውጥረት እንዳለ የገለጸው ድርጅቱ አያይዞም ዲፕሎማቶችና ተንታኞች በሁለቱ ሀገራት መካከል የሚታዩ ቅስቀሳዎች ካለፉት ጦርነቶች የማገገም እድል ባላገኙ አካባቢዎች ዳግም ወደ ግጭት ሊያመራ እንደሚችል ለወራት ሲያስጠነቅ ቆይተዋል ይላል በጎርጎሮሳውያኑ 2020 እስከ 2022 በሰሜን ኢትዮጵያ የተከስተው ጦርነት ከትግራይ ተነስቶ ወደ አፋርና አማራ ክልሎች ተስፋፍቶ እንደነበር የገለጸው ሂውማን ራይትስ ዎች ጦርነቱ በመቶ ሺዎች የሚቆጠሩ ሰዎች ህይወት ቀጥፏል ሚሊዮኖችን አፈናቅሏን ወሳኝ መሰረተ ልማቶችን አውድሟል ሲልም ድርጅቱ አሳስቧል በጎርጎሮሳውያኑ ህዳር 2022 የኢትዮጵያ ባለስልጣናትና ህወሓት በአፍሪካ ህብረት አደራዳሪነት ስምነት ተፈራርመዋል። ያለው የድርጅቱ መግለጫ ነገር ግን የክትትል ስልቱ በአብዛኛው ለሰብአዊ መብት ረገጣት ትኩረት መስጠት ባለመቻሉ የርቋና ተዋናዮች የአፍሪካ ህብረት፣ ኬንያ፣ ደቡብ አፍሪካ፣ አሜሪካና የኢትዮጵያ አጋሮች ተጨማሪ የሰብአዊ መብት ረገጣ ለመከላከል በአስቸኳይ መንቀሳቀስ አለባቸው ነው ያለው። ኤርትራ የብልጽግና መንግስት አሁንም ጦርነትን ለመፍጠር እየሰራ ነው ስትል ከሰሰች። ብልጽግና በኤርትራ ላይ ባለፉት ሁለት ዓመታት ጦርነቷ ውጇን ያለችው ኤርትራም ሀገራዊ የባህር በር ብቻ ሳይሆን ሀገራዊ ነፃነታችን መንጠቅ ይፈልጋል ብላለች። የኤርትራ ማስታወቂያ ሚኒስትር የማነ ገብረመስቀል መስቀል እንዳሉት የብልጽግና መንግስት የባህር በር ከማግኘት አልፎ የኤርትራን ነፃነት የመቀልበስ ፍላጎት በግልጽ አሳይቷል ብሏል። የማስታወቂያ ሚኒስትሩ የማነ ገብረ መስቀል የኢትዮጵያ ገዢ ብልጽግና ፓርቲ የባህር በር ከማግኘት አልፎ ኤርትራ በትጥቅ ትግል ያገኘችውን ነጻነት የመቀልበስ ፍላጎቱ በግልጽ አሳይቷል ማለት ከሰዋል። የማነ ግብረ መስቀል ባለፉት ሁለት ዓመታት በኢትዮጵያና ኤርትራ መካከል ውጥረት ለመፍጠርና ግጭት ለመቀስቀስ እየጣር የሚገኘው ብልጽግና ፓርቲ ብቻ ነው ብሏል። ለዚህ ችግር መፍትሄው በቅን ልቦናና ዓለም አቀፍ ህግን እንዲሁም የጎረቤት የግዛት አንድነትንና ሉዓላዊነትን ማክበር እንደሆነ የማነ ገልጸዋል። ፕሬዚዳንት ኢሳያስና አብይ አህመድ ከሰባት ዓመታት በፊት አስመራ ላይ የተፈራረሙትን የሰላም ስምምነት በሁለቱ ሀገራት መካከል ግጭት ማብቃቱን የሚያበስር ነበር የሚሉት የማነ ግብረ መስቀል ሆኖም የኢትዮጵያ መንግስት እንደ ቀደምቶቹ የተስፋፊነት ፖሊሲ በመከተል ስምምነቱን በቀጠናው ሊያሰፍን የነበረውን ቀጠናዊ መረጋጋትና ትብብር አክሽፎታል ማለት ብልጽግናን ከሰዋል። የማን አያይዘውም የኢትዮጵያ መንግስት በኤርትራ ላይ ጦር በመስበቅ ብሔራዊ ስሜትን ለማነሳሳት በመገናኛ ብዙኃን አማካኝነት የሚያደርገው ዘመቻ ተጠናክሮ ቀጥሏል ብለዋል። የብልጽግና ኃይሎች እንደ ቀደምቶቹ የተስፋፊ ፖሊሲን ይከተላሉ የሚሉት የኤርትራ ማስታወቂያ ሚኒስቴር ብልጽግናን እንደ ደርግና እንደ ኃይለስላሴ ዘመን እንዲሁም እንደ ኢህአዴግ ዘመን የሚያያቸው ሆኗል። ና የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ባሳለፍነው ሳምንት በአዲስ አበባ ዩኒቨርሲቲ በተዘጋጀ አንድ መድረክ ላይ ኢትዮጵያ ከኤርትራ ጋር የጀመረች የዲፕሎማሲዎች ሙሉ በሙሉ ከሽፏል ማለታቸው ይታወሳል ኤርትራ በኢትዮጵያ ውስጥ ጉዳይ ላይ በቀጥታ መሳተፍ እንደ መብት ቆጥራለች የሚሉት እኒው የብልጽግና ሚኒስቴር ባለፉት ዓመታት አድረግን የነበረውን የውጭ ግንኙነት ጥረት አልተሳካልንም ብሏል ሁለቱ ሀገራት ተስማምተውታል የተባለውን ስምምነት ለህዝባቸውም ሆነ ለዓለም አቀፍ ማህበረሰብ ግልጽ ያላደረጉ ሲሆን አሁን ላይ ወደ ጦርነት ለመሄድ ግን ምክንያት አድርገው እያቀረቡት ይገኛሉ ሁለቱ ኃይሎች የተለያዩ የፕሮፓጋንዳና የዲፕሎማሲ ስልቶችን እየተከተሉ ለጦርነት የሚያደርጉ ዝግጅት ግን አጠናክረው እንደቀጠሉ መረጃዎች ያሳያሉ። የዩክሬን አጋሮች አሜሪካ ከሩሲያ ጋር እየተደረገ ያለውን ጦርነት ለማስቆም ያቀረበችውን እቅድ ደቡብ አፍሪካ የቡድን ሀያ ስብሰባ ላይ ሲገናኙ ለማጠናከር እንደሚፈልጉ የዩኬ ጠቅላይ ሚኒስትር ሰር ኪርስታርመር ተናገሩ። የቡድን ሀያ መሪዎች ጉባኤ የሚጀምረው ፕሬዚዳንት ቮሎድሚር ዜለንስኪ ዩክሬን እቅዱን እንድትቀበል ግፊት በመደረጉ በታሪካችን ውስጥ ካሉት በጣም አስቸጋሪ ጊዜያት አንዱ ነው ማለት ካስጠነቀቁ ከአንድ ቀን በኋላ ነው። ይላም ቢቢሲ። ሾልኮ የወጡ የእቅዱ ዝርዝር ነጥቦች ለሞስኮ ያደሉ ናቸው በሚል ዓለም እየተነጋገረ ይገኛል። ዜለንስኪ ዓርብ ዕለት ከሰር ኪር ስታርመር ከፈረንሳይ ና ከጀርመን መሪዎች ጋር በስልክ መም ተወያይተዋል። በመቀጠልም ጠቅላይ ሚኒስትሩ የዩክሬን ወዳጆች ና አጋሮች ዘላቂ ሰላም ለአንዴና ለመጨረሻ ጊዜ ለማረጋገጥ ቁርጠኛ ናቸው ብለዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ሆኑ የሩሲያው ፕሬዝዳንት ቭላድሚር ፑቲን በደቡብ አፍሪካ የሚካሄደው የቡድን ሀያ ሀገራት ጉባኤ ላይ አይገኙም። ሾልኮ የወጣው የአሜሪካ የሰላም እቅድ ኬቭ ቀደም ሲል ውድቅ ያደረግቻቸውን ሀሳቦች ያካትተውኗል። ዩክሬን በአሁኑ ሰዓት የምትቆጣጠረው የሀገሪቱ ምስራቃዊ አካባቢዎችን ለቃ እንድትወጣም ይጠይቃል። በዚህ ሳምንት መጀመሪያ ላይ በቀረቡት ምክር ሀሳቦች ላይ ለመወያየት ከፍተኛ የፔንታገን ባለስልጣናት ዩክሬን መግባታቸውን ቢቢሲ ዘግቦ ነበር። ነገር ግን ለሞስኮ ያደላ ነው የተባለው የሰላም እቅድ በአውሮፓ ከፍተኛ መደናገጥ ፈጥሯል ይላል ቢቢሲ። የአውሮፓ ህብረት የውጭ ፖሊሲ ኃላፊ ጃካ ካላስ የሰላም እቅዱ የቀረበበትን ወቅት በጣም አደገኛ ጊዜ ብለውታል። ሁላችንም የጦርነት እንዲያበቃ እንፈልጋለን። ነገር ግን ያላስማማን ጉዳይ የሚያስቆምበት መንገድ ነው ሲሉ ለጋዜጠኞች መናገራቸውን የሮይተርስ የዜና ወኪል ዘግቧል። አክለውም ሩሲያ ከወረረችው ሀገር ምንም አይነት ስምምነት የማግኘት ህጋዊ መብት የላትም። በዋናነት በስምምነቱ ነጥቦች ላይ መወሰን የዩክሬን ምርጫ ነው ብለዋል። ሰር ኪርስታርመር በቡድን ሀያ ጉባኤ ላይ መሪዎች ስለ ዩክሬን ከመወያየታቸው በፊት ጠረጴዛው ላይ ስለቀረበው ምክር ሀሳብ ይወያያሉ። የፕሬዝዳንት ትራምፕ የሰላም ጥረት በመደገፍ ለቀጣይ የድርድር ምዕራፍ እንዴት ይህንን እቅድ ማጠናከር እንደሚቻል ይመለከታሉ ብለዋል። በመቀጠልም በዚህ ጦርነት ዩክሬን ሩሲያ ህገወጥ ወረራዋ እንድታቆም ታንኮቿን ወደ ኋላ እንድትመልስና ና ጠመንጃዋችን እንድታስቀምስ ሳትጠይቅ የቀረችበት ቀን የለም ብለዋል። ዩክሬን ለወራት ለድርድር ዝግጁ ነበረች። ሩሲያ ግን ዳተኛ በመሆን ግድያዋን ቀጥላለች። ለዚህም ነው ሁላችንም ከአሜሪካና ከዩክሬን ጋር በመሆን ፍትሐዊና ዘላቂ ሰላም ለአንዴና ለመጨረሻ ጊዜ ለማስጠበቅ በጋራ መስራት ያለብን በማለት አቋማቸውን ገልጸዋል። በዋይት ሀውስ እቅድ መሰረት ዩክሬን የጦር ሰራዊቷን ቁጥር የምትቀንስ ሲሆን ክሪምሊ በተደጋጋሚ ሲጠይቀው በነበረው መሰረት የሰሜን ጦር ቃል ኪዳን ድርጅት ኔቶ ለማለ መቀላቀል ቃል መግባት አለባት። ዶናልድ ትራምፕ አረብ ለት ዩክሬን በአጭር ጊዜ ውስጥ ተጨማሪ ግዛት እንደምታጣም በመግለጽ ዘለንስኪ እቅዱ እንዲያጸድቅ አስጠንቀውታ። ትራምፕ ዩክሬን እቅዱ ላይ ላለመስማማት እስከ ሐሙስ ጊዜ እንዳላት ተናግረው ይህ ተገቢ የሆነ ቀነ ገደብ ነው ይላሉ። ሩሲያ እንደ አውሮፓውያን አቆጣጠር በ ሀያ ሀያ ዩክሬን ሙሉ ለሙሉ ከወረችበት በኋላ ኪየቭ ዋሽንግተን በምሰጣት የደህንነት መረጃ ላይ እንዲሁም ዘመናዊ ጦር መሳሪያ ላይ ጥገኛ ሆናለች፣ ይላል ቢቢሲ። ሩሲያ በአሁኑ ጊዜ ሀያ በመቶ ያየሆነውን የዩክሬን ግዛት የተቆጣጠረች ሲሆን በአዲሱ እቅድ መሰረት ሚን ግዛት ወደ ራሽያ የሚካለል ይሆናል። ከዛም አልፎ አንዳንድ ማዕድናትና ሌሎችን ከአሜሪካኖች ጋር በመሆን በዩክሬን ውስጥ ለመጋራትና ትልቅ የሚባሉትን የጦር መሳሪያ ፋብሪካዎችም ጭምር ለማልማት የሚያስችል እቅድ ቀርቧል ነው የተባለው። ወታደሮቿ ከፍተኛ ኪሳራ እንደረሰባቸው ቢነገርም፣ በውጊያ ግንባሮች አዝጋኝ በሆነ ሁኔታ ራሽያ ወደፊት እየገፋች ትገኛለች። ምንም እንኳን ዝርዝር መግለጫ ባይሰጥም ኪየቭ አስተማማኝ የደህንነት ዋስትናዎችን እንደምታገኝ የሰላም እቅዱ ላይ ሰፍሯል፣ ማለት ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።